አመሰግናለሁ አስማረ። የሰሞነ ህማማትን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በጾም፣ በጸሎት፣ በስግደት ታስበዋለች። የሰሞነ ህማማት አራተኛው ቀን ጸሎተ ሐሙስ ይባላል። ቤተ ክርስቲያኗ ጸሎተ ሐሙስን በተለያዩ ስርዓቶች ተዘክረዋለች። ሐሙስ ላይ ያው በህማማቱ እንደሚደረጉ ሁሉ ስግደት፣ ጸሎት እንዳለ ሁሉ ቅዳሴ መኖሩ ነው። የጸሎተ ሐሙስ ቅዳሴ አለ፣ ይቀደሳል። በመንበረ ጸባዖት ቅድስት ስላሴ ካቴድራል ደግሞ የጸሎተ ሐሙስ ስነ ስርዓት እየተከናወነ ይገኛል። በስነ ስርዓቱ ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብጹዕ ወቅዱስ አቡነ ማትያስን ጨምሮ ሊቃነ ጳጳሳት ቀሳውስትና ምዕመናን ተገኝተዋል። በተለያዩ ስርዓቶች እየተከበረ ነው። እንደምትሰሙትም አሁን ቅዳሴው ተጀምሯል። ጸሎተ ሐሙስን ቤተ ክርስቲያኗ ሚስጥረ ቁርባን፣ ህዝበተ ሐሙስ የነጻነት ቀን እና በሌሎች ስያሜዎችም ትጠራዋለች። ጸሎተ ሐሙስ ኢየሱስ ክርስቶስ የደቀ መዛሙርቱን እግር ዝቅ ብሎ ያጠበበት ትህትናን እየገለጸበት ነው ትህትናን ያስተማረበት ነው። ለክርስቲያኖች ማለት ነው ጸሎተ ሐሙስ። ቤተ ክርስቲያኗም እነዚህን ሚስጥር በሚገልጽ ይህን ምግባር በሚገልጽ መልኩ ነው የምታከብረው የጸሎተ ሐሙስን ጸሎተ ሐሙስ ላይ እንግዲህ ሕጽበተ እግር ይከናወናል። ሕጽበተ እግሩም የሚከናወነው የኢየሱስ ክርስቶስ ምሳሌ በማድረግ ፓትሪያርኩ ሊቃነ ጳጳሳቱን እግር በማጠብ ሊቃነጳጳሳቱ ጳጳሳቱ የቀሳውስቱን እግር በማ በማጠብ ቀሳውስቱ ደግሞ የምእመናንን እግር በማጠብ እንግዲህ ትህትናን የሚያሳዩበት ነው ጸሎተ ሐሙስ። ክርስቲያኖች ትህትናን የሚማሩበት ነው ጸሎተ ሐሙስ። ሁልጊዜ ክርስቲያኖች ትህትናን በህይወታቸው እንዲገልጡ የሚያሳይ ነው። ምክንያቱም ኢየሱስ ክርስቶስ የደቀ መዛሙርቱን እግር ዝቅ ብሎ በማጠብ ትሑት ሁኑ ከኔ ተማሩ ሲል ለደቀ መዛሙርቱ አስተምሯል። ለክርስቲያኖችም ምሳሌ ሆኗል። እንግዲህ ጸሎተ ሐሙስ ሲታሰብ ምእመኑ በተለይ የቤተ ክርስቲያኗ ምእመን ትህትናን የሚማርበት እንደሆነ ነው። ምእመናን የነገሩን አነጋግራ ናቸው ነበረ ትህትና ሁልጊዜም በየዕለት ተዕለት ህይወታችን ሊገለጥ ይገባል። ሁላችንም ላንዳችን ትህትናን ስናሳይ በውስጣችን ፍቅር መተባበር ይኖራል። ስለዚህ በየዕለት ህይወታችን ትህትናን መግለጥ አለብን ሲሉ ነው ምእመናን መልእክታቸውን ያስተላለፉት። ኢየሱስ ክርስቶስ ያስተማረውን ያሳየውን ምግባር በህይወታችን መግለጥ አለብን። ዝም ብለን ቃሉን መስማት ወይ እለቱን ማሰብ ብቻ አይደለም፣ ሁልጊዜ በህይወታችን ተግባራዊ የምናደርገው ነገር ነው። ትህትና ትህትና ፍቅርን የሚያመጣ መከባበርን፣ መተሳሰብን የሚያመጣ ነው። ስለዚህ ይህንን በየዕለት ህይወታችን ልንተገብረው ልንገልጠው ይገባል ሲሉ ነው እየተናገሩት። ከቆይታ በኋላ እንግዲህ ፓትሪያርኩ የሕጽበተ እግር እያከናውናሉ ቅድም እንደገለጽኩትም ሊቃነ ጳጳሳቱ ቀሳውስቱ ቀሳውስቱ ደግሞ የምእመናኑን እግር የሚያጥቡበት ነው። አባቶችም ይህንን የዚህን እለት ምሳሌ በማድረግ ምእመኑ ትህትናን ሊማር ትህትናን ተግባራዊ ሊያደርግ ይገባል የሚል መልእክት ነው እያስተላለፉት። ያለኝ መረጃ ይህንን ይመስላል።